የ2017 ዓ ም የሆሳዕና በዓል በርእስ አድባራት ወደ ገዳማት አክሱም ጽዮን ቤተ ክርስቲያን ተከበረ። በዓሉ ለመታደም ከተለያዩ የሀገሪቱ ክፍሎችና ከውጭ ሀገራት የመጡ የእምነቱ ተከታዮችም ተገኝተዋል። ሆሳዕና በአክሱም በዝማሬ በምስጋናና በተለያዩ ሃይማኖታዊ ስነ ስርዓቶች ነው በድምቀት የተከበረው። ክቡራን ተመልካቾቻችን እዚሁ ጉዳይ ላይ ተጨማሪ መረጃዎችን ልትሰጠን ከጥንታዊቷና ከታሪካዊቷ አክሱም ከተማ ባልደረባችን አልጋነሽ ተካ በቀጥታ መስመራችን ላይ ነው የምትገኘው። አልጋነሽ፣ እንዴት ውለሻል? እስኪ በአክሱም የነበረው የሆሳዕና በዓል እንደምን ያለ ነበር? ምን አይነት ሀሳቦችስ በበዓሉ ድባብ ላይ ተላልፈዋል? አመሰግናለሁኝ ብሩክ። የዘንድሮ የሆሳዕና በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን በታላቅ ድምቀት ነው የተከበረው። ትናንትና በሰጠናችሁ መረጃ መሰረት በዋዜማውን በርካታ ሃይማኖታዊ ስነ ስርዓቶች እዚህ ከተማ ላይ እንዲሁም እዚች ቤተክርስቲያን ላይ ሲካሄድ ነበር። በዛሬ ዕለትም ያው ሌሊቱን በዝማሬ በውዳሴና በምስጋና አድረዋል። ምእመናን ከተለያዩ የሀገሪቱ አካባቢዎች እንዲሁም ከተለያዩ የውጭ ሀገራት ይህን በዓል ለማክበር የታደሙ ናቸው። በዛሬውም የተለያዩ ስነ ስርዓቶች ነበሩ። የእምነት አባቶችም የተለያዩ መልእክቶችን አስተላልፈዋል። መልእክታቸውም ምን ነበረ? እንደሚታወቀው ያው እዚህ ባለው ሰላም ምክንያት ከተለያዩ የሀገሪቱ አካባቢዎች የመጡ ምእመናን በዓሉን በታላቅ ድምቀትና ሰላማዊ በሆነ ሁኔታ በተረጋጋ መንፈስ ማክበር የቻሉት ሰላም በመሆኑ ነው። ስለዚህ ይህንን ሰላም ደግሞ ማስጠበቅ ያለብን እራሳችንን ከእምነት አባቶች፣ ከመንግስት የስራ ኃላፊዎች፣ እንዲሁም ደግሞ ከመላው የህብረተሰብ ክፍል በተለይ ደግሞ ከወጣቶች ትልቅ ግዴታ ተጥሏል። ኃላፊነትም ነውና ስለዚህ ለሰላማችን መጠናከር ራሳችን ኃላፊነቱን ወስደን መስራት አለብን የሚል መልእክት አስተላልፈዋል። የሃይማኖት አባቶቹ እዚህ በዓሉን ለመታደም ሆሳዕናን በአክሱም ለመታደም የመጡ የተለያዩ ታዳሚዎችንም ለማነጋገር ሞክረን ነበረ። በጣም ደስተኞች ናቸው። በዓሉ ፍጹም ሰላማዊ ነው። እንደገና ደግሞ በቀጣሚው አብሮነትን የሚያጠናክር በመሆኑ ይህንኑ አብሮነትን በሚያጠናክር መልኩ ለማክበር ሰላማችንን መጠበቅ አለብን የሚል ሀሳብ ሰጥተውናል። ካነጋገር ናቸው ምእመናን መካከል ደግሞ እዚህ ንጹህ ልብስ ወይም ጻዕዳ ልብሶችን የበዓላትን ልብስ ለብሶ መድመቅ ብቻ አይደለም። በዓልም በዓል የሚያሰኘው በተለያዩ ምክንያቶች የተቸገሩ ወገኖቻችንን አለን ብለና ልንጠይቃቸው ይገባል፣ ልንደግፋቸው፣ ልናግዛቸው ይገባል። የእምነቱ አስተምህሮም መተጋገዝን፣ መደጋገፍን እንዲጠናከር ስለሚያዝ ያንን መተግበር አለብን። እንደሚታወቀው ሆሳዕና የእብራይስጥ ቃል ነው። ስሙም ደግሞ ትህትና ነው። ትህትና ኢየሱስ ክርስቶስ ትህትናን ያስተማረበት በዓል እንደሆነ ይታወቃል። ከቤተ ፋጊ ወደ ኢየሩሳሌም ሲመጣ የመረጠው የታሰሩ አህያ እና ውርንጭላን ነበር። ይሄ ደግሞ ተምሳሌትነቱ ምንድን ነው? ትህትናን ነው። እንደሚታወቀው አህያ ብዙ ጊዜ ለሸክም ለድካም ነው የምንመርጣት። ኢየሱስ ክርስቶስ የተቀመጠባት ውርንጭላ ግን ክብርን አግኝታለች በእለቱ፣ ምክንያቱም ፈጣሪን ነው ያጓጓዘችና ይህንኑ ደግሞ እኛ ልንተገብረው ይገባል የሚል አስተምሮ እዚህ በተግባር መተርጎም እንዳለበትም እዚህ አጽንኦት ተሰጥቶ ነው እንትን ያለው። ጠዋት ላይ የተለያዩ ስነ ስርዓቶች ነበሩ። የሃይማኖት አባቶች መልእክቶችን አስተላልፈዋል፣ ቀደም ሲል ለመግለጽ እንደሞከርኩት እንዲሁም ደግሞ የሰንበት ትምህርት ቤት ተማሪዎች በተለይ ደግሞ ህጻናት በቄሮስ ሜሮስ ኦ ንጉስ እያሉ እንዲሁ የክብር ምስጋናቸውን እዚህ አሰምተዋል። የዘንባባ እደላ ስነስርዓትም ነበረ። በጣም ደስ በሚል ሁኔታ ነው የተከበረው። በዋናነት እንደሚታወቀው አክሱም ጥንታዊት ከተማ ናት። ቀደም ሲል ለአንተም ብሩክ ለመግለጽ እንደሞከርከው በርካታ አድባራት እዚህ አካባቢ ያሉ ታሪካዊ ቅርሶችም አሉ። የአክሱም ሐውልትም እንዳለ ይታወቃል። የቅዱስ ያሬድ ሐውልትም እዚህ ተሰርቶ ይገኛልና ትናንትና ላይ ለመናገር እንደሞከርነው ቅዱስ ያሬድ የደረሰው ዜማም እንዲሁ በሰንበት ትምህርት ቤት ተማሪዎች ቀርቦ ነበርና በጣም ደስ የሚል ድባብ ነበረው። ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ የተቀመጠባትን አህያ ተምሳሌትነት አህያ ተዘጋጅተው እዚህ እንዲሁም ደግሞ በቀይ ምንጣፍ ልክ ኢየሱስ ክርስቶስ ሲመጣ የነበረው ሥነ ሥርዓት በእልልታ በዝማሬ በዘንባባ እንዲሁም ደግሞ በቴምር ዛፍና በሌሎች ለምለም የሆኑ አትክልቶችን ይዘው ነበረ። እዚህ ሥነ ሥርዓቱን ለማሰብ ኢየሩሳሌም ላይ የነበረውን ድባብ ለማሳየት የተሞከረውና ዛሬ በዕለቱ በሆሳዕናም እዚህ በጣም በከፍተኛ ድምቀት ነው። ከዓመት ዓመት ደግሞ በተለይ ከዓመት በኋላ እየጨመረ መጥቷል። ቱሪስቶችም የተወሰኑ አግኝተናል እዚህና በጣም በርካታ ምዕመናን የታደሙበት እጅግ ሰላማዊ በሆነ ጸጥታውን በጠበቀ ቆንጆ በሆነ ሁኔታ አክሱም ላይ የ2017 ዓ.ም የሆሳዕና በዓል በድምቀት ተከብሯል። አልጋነሽ ተካ ከአክሱም ጽዮን በቀጥታ ተገኝተሽ መረጃዎችን ስላደረሽን እጅግ አድርጌ አመሰግናለሁኝ። ባለሽበት መልካም ጊዜ ተመኘው።